ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል የተከታታዮች እንኳን በሰላም መጣችሁ ለቻናል የደሞ አዲስ ስለሆናችሁ እኔ ዶክተር አብርሃም ካሳውን እባላለሁ ሰብስክራይብ በማድረግ በተሰሞኑ ትችላላችሁ በዛሬው ቆይታችን እንግዲህ በሄፓታይቲስ ቢ ቫይረስ ለሚከሰት የጉበት በሽታ የምንመለከት ይሆናል ስለዚህ በሽታ እንግዲህ ምንነት ምን አይነት መንስኤዎች እንዳሉት ምን አይነት የመተላለፊያ መንገዶች እንዳሉትና ምን አይነት መፍትሄ እንዳሉት በጥልቅ እንመለከታለን እስከ ፍጻሜ ድረስ አብራችሁ እንቆዩ በጉበት እንግዲህ በሄፓታይቲስ ቢ ቫይረስ ምክንያት የሚመጣው ጉበት በሽታ በቀላሉ በክትባት መታከም የሚችል የጉበት ኢንፌክሽን ነው። ይህ ኢንፌክሽን እንግዲህ ሰውነቶቻችን በቀላሉ ክሊራውት ለሚያደርጉት ወይም በቀላሉ ሊያክሙት የሚችል ወይም መዳን የሚቻል በሽታ ሊሆን ይችላል፣ ወይም ደግሞ ስር ሰዶ ለተለያየ ለጉበት ውድቀት እንደገና ለጉበት ካንሰር የሚያጋልጥ በሽታ ሊሆን ይችላል ማለት ነው። የዓለም ጤና ድርጅት ምን ብሎ አውጥቷል? ከሄፓቲትስ ቢ ቫይረስ በተጨማሪ በ ከሄፓቲትስ ቫይረስ የተያዙ ሰዎች አንድ ከነሱ መካከል አንድ ፐርሰንቱ ኤች አይ ቪ ኢንፌክሽን አብሮት ከጎን ተያይዞ እንደሚገኙ እንደሚከሰቱ አረጋግጧል ማለት ነው ባወጣው አንድ ጥናት መሰረት። ስለዚህ በሄፓቲትስ ቫይረስ የተያዙ ሰዎች ለኤች ለኤች አይ ቪ ምርመራም ቢመረመሩ ጥሩ ነው ማለት ነው። መተላለፊያ መንገዶቹን ስናይ እንግዲህ ይህ ቫይረስ ከአንድ ሰው ወደ አንድ ሰው የሚተላለፍበት ብዙ መንገዶች አሉ። ከነሱ መካከል እንግዲህ በደም ንክኪ ነው፣ በደም ንክኪ ሊተላለፍ ይችላል። ከበሽታ ካለበት ሰው ወደ ጤና ሰው ጥንቃቄ የጎደለው የግብረ ስጋ ግንኙነት እንዲሁ በሲመንስ ወይም በወንድ ዘር ፍሬ ውስጥ ሊገኝ ይችላል። ከሴት ብልት የሚወጡ ፈሳሾች ጋር ግንኙነት በሚፈ በሚፈጠርበት ጊዜ ይህ ቫይረስ ከጤና ከበሽታ ከተያዘው ሰው ወደ ጤነኛ ሰው ሊተላለፍ ይችላል ማለት ነው። ሌላኛው ደግሞ አንዳንድ እቃዎችን፣ ስለታማ ነገሮችን ሼር የሚያደርጉ ሰዎች ለምሳሌ የድራግ አቢዩዝ የሚያደርጉ ሰዎች እነዚህ ኮካይን የሚጠቀሙ ወይም አይቪ ኢንጀክሽን የሚጠቀሙ ሰዎች ብዙ ጊዜ አንድ ሄፓቲስ ቫይረስ ያለበት ሰው አንዱ ተጠቅሞት ይህንን ድራግ ወይም አደንዛዥ ዕፅ ለሌላው ሰው በሚ በሚሰጥበት ምክንያት ሌላም ሰው ደግሞ በዛው በተመሳሳይ በስለት በዛው በተመሳሳይ መርፌ የሚጠቀም ከሆነ በሽታ ካለበት ሰው ወደ ጤነኛው ሰው ሊተላለፍ ይችላል። እንደገናም ደግሞ በጤና ዘርፍ ውስጥ የሚገኙ የጤና ባለሙያዎች ውስጥ እነዚህ ሄፓታይቲስ የያዛቸውን ሰዎች ልክ በሚ መርፌ ወግተው ድንገት በስህተት በአደጋ ምክንያት እንግዲህ ራሳቸውን የሚወጉበት ጊዜ ከበሽታ ካለበት ሰው ወደ እነሱ ሊተላለፍ ይችላል ማለት ነው። ይህንን እንግዲህ ኒድል ስቲክ ኢንጁሪ እንለዋለን ማለት ነው። ሌላኛው እንግዲህ በሰውነት ፈሳሾች ናቸው እነዚህ ቅድም እንዳለ ደም ከብልት የሚወጡ ፈሳሾች ሊሆኑ ይችላሉ፣ እና ደግሞ ቁስሎች ሊሆኑ ይችላች። እነዚህን ያስተላልፋሉ። ግን ማወቅ ያለባቸው ነገር በሰውነት በላብ ሊተላለፍ አይችልም። እንደገናም ደግሞ በመጨባበጥ በመሳሳምም ሆነ በመተቃቀፍ ሊተላለፍ አይችልም ማለት ነው ግን ከደም ጋር ግንኙነት የሚያደርጉ ከሆነ ወይም እነዚህ ከሰውነት የሚወጡ እነዚህ ከብልት የሚወጡ ፈሳሾች ጋር ግንኙነት የሚያደርጉ ከሆነ የመተላለፍ እድሉ ከፍተኛ ነው ማለት ነው። ሌላኛው ደግሞ በእርግዝና ወቅት እንግዲህ እስከ እናት ወደ ልጅ ሊተላለፍ ይችላል ማለት ነው። በእነዚህ መንገዶች የሄፓታይተስ ቢ ቫይረስ ከበሽታ ካለበት ሰው ወደ ጤነኛ ሰው ሊተላለፍ ይችላል ማለት ነው። ሌላ ደግሞ የትኞቹ ሰዎች ናቸው በጣም አደጋ ላይ ያሉት? ማለት ለመጋለጥ ለዚህ ለሄፓቲስ ቢ ቫይረስ ለመያዝ ምን ያህሉ ሰዎች ናቸው አደጋ ውስጥ ያሉት ብለን ስናይ እንግዲህ የጤና ባለሙያዎች ናቸው። አንድ ቅድም እንዳልነው እንግዲህ የበሽታ ያለበት ሰው ጋር ግንኙነት በሚኖራቸው ጊዜ ማለት ያው መርፌ ሰጥተው መድኃኒት ሰጥተው ድንገት በስህተት ራሳቸውን የሚወጉበት በዚህ ሁኔታ ላይ እንግዲህ ሊተላለፍ ይችላል። ሌላኛው ደግሞ ሴተኛ አዳሪዎች ናቸው። ከእነሱም እንደ አስተላላፊ እንደገናም ደግሞ እንደገናም ደግሞ ራሳቸው ደግሞ አትሪስ ሆነው ራሳቸው ላይም ሊከሰት ይችላል ማለት ነው። ሌላኛው ደግሞ እፅ ተጠቃሚዎች ቅድም እንዳልነው ሼር በሚደራረጉበት ጊዜ እነዚህ ኒድሎችን ወይም መርፌዎችን ለሄፓታይትስ ቢ የመጋለጥ እድላቸው ከፍተኛ ነው። እንደገና ደግሞ ፅንስ፣ እናት ሆድ ውስጥ ያለው ፅንስ ራሱ ከእናት ወደ ልጅ የመተላለፍ እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ እነዚህ የፖፕሌሽን ግሩፖች የመያዝ እድላቸው በጣም ከፍተኛ ነው ማለት ነው። ምን አይነት ምልክቶችን ያሳያል የምንለው እንግዲህ አኪዩት እና ክሮኒክ ብለን ከፍለነዋል። አኪዩት እንግዲህ በትንሽ ጊዜ ወይም ስር ያልሰደደ ከሆነ የሚያሳዩት ምልክቶች እንግዲህ ዝቅተኛ ደረጃ ያለው ትኩሳት ሊሆን ይችላል፣ ድካም ስሜት ሊሆን ይችላል፣ የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስታወክ እንደገናም ደግሞ በሆድ የሆድ እና የመገጣጠሚያ አካባቢ ህመም ሊሰማቸው ይችላል ማለት ነው። ግን ስር የሰደደ ኢንፌክሽን በሚሆንበት ጊዜ እነዚህ አይናቸው እና ቆዳቸው ቢጫ ከለር ሊሆን ይችላል። ከባድ የሆነ ማቅለሽለሽ፣ ማቅለሽለሹ በጣም እየባሰ እንደገና ደግሞ የማስመለስ ወይም የማስታወቅ እንትኑ በጣም እየባሰ ሊሄድ ይችላል። ሌላኛው ደግሞ የሆድ እብጠትና የሰውነት እብጠት ሊኖር ይችላል። የሆድ መነፋት ማለት ነው። ሌላኛው ደግሞ የጉበት ውድቀት ወይም የጉበት ካንሰር ሊከሰት ይችላል። ያም እንግዲህ ጠቆር ያለ ሽንት እንዲኖራቸው እና ፈዛዛ ወይም ነጣ ያለ ሶሪ ነጣ ያለ ሰገራ እንዲኖራቸው ያደርጋል ማለት ነው። ስለዚህ እነዚህን ምልክቶችን ልናይ እንችላለን ማለት ነው በአንድ በሄፓታይተስ ከተያዘ ሰው ማለት ነው። ምን አይነት ምርመራዎችን ነው የምናደርገው? ስንል እንግዲህ ኢትዮጵያ ውስጥ ማድረግ የምንችለው ሄፓቲትስ ቪ ቫይረስ አንቲቦዲዎች አሉ። እነሱን ቼክ ነው የምናደርገው። ያ ማለት የተያዘ ሰው በሄፓቲትስ ቢ ቫይረስ አንድ ሰው በሚያዝበት ጊዜ ሰውነት ያንን በሽታ ለመከላከል ሲል የሚያመርታቸው አንቲቦዲዎች አሉ። እነዚህን እንግዲህ ስፔሲፊካሊ ለሄፓቲትስ ቢ የሚመረቱት አንቲቦዲዎቹን ዲቴክት በማድረግ የሄፓቲትስ ቢ ቫይረስ ኢንፌክሽን አለ የሚለውን ሊነግረን ይችላል። ሌላ በስተጨማሪ ደግሞ ለሄፓቲትስ ዲም ለሄፓቲትስ ሲም መመርመር አለባቸው። እንደገናም ደግሞ ለኤች አይ ቪ ቫይረስም ቅድም እንዳለው አንድ ፐርሰንቱ በሄፓቲትስ ቢ የተያዘ ብዙ ሰዎች አንድ ፐርሰንቱ ኤች አይ ቪም አብረው እንደሚከሰት ሊከሰት ስለሚችል ማለት ነው። ሌላኛው ደግሞ የጉበት ምርመራዎች ናቸው። እነዚህ ኤልቲ ኤችሲቲ የምንለዋለ የጉበት ኢንዛይሞችን እና የጉበት በስተክል ስራውን እየሰራ ነው ወይ አይደለም የሚለውን ልንመረምር እንችላለን። ሌላኛው አልትራሳውንድ ነው። የጉበት ደረጃው ማለት የጉበት ክሮኒክ ደረጃ ደርሰዋለ ወይ፣ እነዚህ ሲሮሲስ የምንላቸው ወይም ካንሰር የምንላቸው ተከሰተዋል የሚለውን በአልትራሳውንድ ቼክ ልናደርግ እንችላለን። ከዛ በላይ ደግሞ ሌሎች ተጨማሪ ምርመራዎችን ሊታዘዝሎት ይችላል። ልክ እንደ ሲቲስካን ሊሆን ይችላል። እንደገና ተጨማሪ ምርመራዎች ከሽንት ምርመራ ጀምሮ ሊታዘዝሎት ይችላል ማለት ነው። ስለዚህ እነዚህን ምርመራዎች በማድረግ አንደኛ ሄፓታይትስ ቢ ቫይረስ መኖሩን አለመኖሩን እና በጉበት ላይ ጉዳት አድርሷል ወይ አላደረሰም የሚለውን ልንመረምር እንችላለን ማለት ነው። መከላከያ ዘዴዎችን ስና እንግዲስ በአንደኛ ደረጃ እነዚህ የሚያስተላልፉ ነገሮችን መከላከል ነው። የሚያስተላልፉ ነገሮችን ስንል እንግዲህ ቅድም እንዳልነው የደም ንክኪ ሊሆን ይችላል። እቃዎችን ወይም እነዚህ ሻርፕ የሆኑ እንትኖችን ሼር ማድረግ ሊሆን ይችላል። እንደገናም ደግሞ በጣም ልቅ የሆነ የግብረ ስጋ ግንኙነት ሊሆን ይችላል። እነዚህ ፕሮቴክትድ ያልሆኑ ወይም መጀመሪያ ራሳቸውን ለሂፓታይተስ ቢ ቫይረስ ተመርምረው ከሆነ በኋላ ያው ሁለቱም ነጻ ከሆነ በኋላ ወደ ጋብቻም ሊሆን ይችላል ወደ ግብረ ስጋ ግንኙነትም ሊሆን ይችላል። እንደዛ ማድረግ ይቻላል ይሻላል እንጂ ያው ዝም ብሎ በማድረግ እንግዲህ ከበሽተኛው ወደ ጤነኛው ሊተላለፍ ስለሚችል ማለት ነው። እነዚህ እነዚህ የሚያስተላልፉ ምክንያቶችን በማወቅና በመለየት ለሄፓቲትስ ቢ ቫይረስ የመጋለጥ እድላቸውን መከላከል ይችላሉ ማለት ነው። ሌላኛው ደግሞ ቫክሲኖች ናቸው። ለሄፓታይተስ ቢ ተብሎ የተያዙ ቅድመ መከላከያ ክትባቶች አሉ። እነዚህ ቫክሲኖች ማለት ነው የመጀመሪያውን የመጀመሪያውን እንግዲህ ዶዝ የምንወስደው የመጀመሪያውን ክትባት የሚወሰደው የመጀመሪያ ቀን ላይ ማለት ነው የሄፓታይተስ ቢ ቫይረስ ይመረመራሉ በውስጦት ከሌለ የመጀመሪያ ቀን ላይ ይሰጡታል ቫክሲኑ። ከዛ ደግሞ ከአንድ ወር በኋላ ድጋሚ ሁለተኛውን ዶዝ ይወስዳሉ። ከዛም እንግዲህ ሶስተኛው ጊዜ የሚወስዱት እንግዲህ ከሁለተኛውን ከወሰዱ በኋላ ከስድስት ወር በኋላ ሶስተኛውን ዶስ ይወስዳሉ ማለት ነው። እነዚህም በመውሰድ እንግዲህ ራስን መከላከል ይችላል። ወደፊት ሄፓታይትስ ብዩ ቫይረስ በሰውነት ውስጥ እንዳይከሰት ቀድመው የመከላከል ሰውነታችን እንዲከላከልና ሰውነታችን አንቲቦዲ በደንብ እንዲያዘጋጅ ሊያደርግ ይችላል ማለት ነው። ይህንን በማድረግ መከላከል ይቻላል። ሌላኛው ደግሞ ሕክምናው ምንድን ነው ማለት፣ አንዴ ከተከሰተ በሰውነት ውስጥ ከተከሰተ ሰውነታችን በራሱ ሊያጠፋው ይችላል። ሌላኛው ግን ፈዋሽ የሆነ መድኃኒት የለም፣ ግን የሚጠቅሙ መድኃኒቶች ከጎን ለጎን ሊታዘዙ ይችላሉ ማለት ነው። ሄፓታይትስ ቢ ቫይረስ ካለበት ሰው እንግዲህ ዘጠና ከዘጠና አምስት ፐርሰንት የሚሆኑ ሰዎች በሽታውን በራሳቸው በሽታ የመከላከል ስርዓት በስድስት ወር ውስጥ ክሊር አውት ሊያደርጉት ይችላሉ። በስድስት ወር ውስጥ አትፍተውት ሊድኑ ይችላሉ ማለት ነው። ግን በቫይረሱ እንግዲህ ከአምስት እስከ አስር ፐርሰንት የሚሆኑት ደግሞ ሰዎች በውስጣቸው ሊቆይ ይችላል እና ስር የሰደደ ሊሆን ይችላል። ያም ማለት እንግዲህ የጉበት ህመም፣ የጉበት በሽታ እና የጉበት ካንሰርን ሊያስከትል ይችላል ማለት። ስለዚህ በዳይሬክትሊ መፈወስ አይቻልም፣ ግን አንዳንድ መድኃኒቶች አሉ ለጎንዮሽ የሚጠቅሙ ማለት ነው ነው ሌላኛው እንግዲህ አልኮል መጠጣትን ማቆም ነው በቃ ማድረግ ያለባችውን ነገር ጉበትን የሚጎዱ በተጨማሪ ጉበትን የሚጎዱ ነገሮችን ማስወገድ ነው አልኮል መጠጣትን እነዚህ ማቆም ጤናማ የአመጋገብ ስርዓትን መከተል የአካል ብቃት እንቅስቃሴ ማድረግ በጣም እንትንም ሊሆን ይችላል በቀላሉ ወክ ማድረግ ይችላል በቀን ከሰላስ ከሰላሳ ደቂቃ የሚሆን ወክ ሊሆን ይችላል መሮጥ ሊሆን ይችላል መራመድም ሊሆን ይችላል። እንደገና ደግሞ መዋኘት ሊሆን ይችላል። ጂም ውስጥ ገብቶም ኤክሰርሳይዝ መስራት ይቻላል። ግን የሚመከረው ቁጭ ብሎ ብዙ ሰዓትን አለማሳለፍ ነው ማለት ነው። እና እንግዲህ ማንኛውም በሐኪም የታዘዙ መኪኒኖችን ከመውሰዶ በፊት ለሐኪሞች መናገር አለበት። ይሄ ቫይረስ ቫይረስ አለብኝ በሰውነቴው ስለዚህ የምታዝልኝ መድኃኒት ከዚህ ጋር በማየት እንግዲህ ጉበት ጉበት የማይጎዳም ቢሆን ይመረጣል። ለምሳሌ እነዚህ ፓራስታሞል ፓናዶል የምንላ የምንላቸው የህመም ማስታገሻ መድኃኒቶች ጉበትን ሊጎዱ ይችላሉ በብዛት ከተወሰዱ። ስለዚህ እነሱንም አይቶ የጉበት ደረጃ ምን ደርሷል ማለት ጉበት ላይ በጣም ከፍተኛ ጉዳት አድርሷል አላደረሰም የሚለውን ታይቶ የሄፓታይተስ ቫይረሱ ከታየ በኋላ ነው ኪኒኖቹን እንግዲህ መምረጥ ያለብን ማለት ነው። ሌላኛው እነዚህ ተጨማሪ እንትኖችን ሰፕሊመንት የሚሆን ሰፕሊመንቶችን እንደገናም ደግሞ ከእጽዋት የተቀመሙ መድኃኒቶች እነዚህ ባህላዊ መድኃኒቶችን ከመግዛቶች በፊት እንደገና ደግሞ ያለ ሐኪም ትዕዛዝ የሚገዙ መድኃኒቶች አሉ። እንደዚህ ህመም ማስታገሻ እና ብዙ መድኃኒቶች በጉበት አማካኝነት ከሰውነቶቻችን የሚወገዱ መድኃኒቶች እነዚህ ብዙ ጊዜ ጉበት ላይ ጫና ያደርሳሉ ስለሚባል ብዙ አለመውሰድ ጥሩ ነው ማለት ነው። ስለዚህ እነዚህን ከመውሰዳችሁ በፊት ሐኪም መጀመሪያ ቢያማክሩ ጥሩ ነው። አብዛኛው ሰው ቲክቶክ ላይ የሚያዩቸውን እነዚህ የባህላዊ መድኃኒቶችን ዝም ብሎ ይሞክሩና ሐኪም ሳያማክሩ ከዛ እንግዲህ የጉበት ህመምን እያባብሰዋል ማለት ነው። ስለዚህ ማድረግ ያለባቸው ነገሮች እነዚህ መድኃኒቶችን ከመውሰዱ በፊት ሀኪሞትን ማማከር በጣም አስፈላጊ ነው። እና ክትትል ማድረግ ያስፈልጋል። በየሶስት ወር፣ በየስድስት ወር ክትትል ማድረግ ጥሩ ነው ማለት የጉበት ደረጃ ምን ላይ ደረሰ፣ ይሄ ቫይረሱ ከሰውነቴ ተወግዷል ወይስ አልተወገደም፣ እንደገናም ደግሞ ወይስ ቀጣይ ስር ሰዶ የጉበቴን ጉዳት አድርሷል ወይ ወይም ካንሰር ተከስቷል ወይ የሚለውን ቼክ ለማድረግ በየሶስት ስድስት ወሩ መለካትና ሄዶ መመርመር ያስፈልጋል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ስለ ጉበት በሽታ ነበረ። ይህም ጉበት በሽታ በሄፓታይትስ ቢ ቫይረስ የሚከሰተውን አይነት ነበረ። በሌላ ቪዲዮ እንግዲህ እስከነገራኝ ድረስ ላይክ፣ ሼር እና ሰብስክራይብ ያደርጉ ኮመንት ያደርጉ ኮመንት ሴክሽኑ ላይ እና ለሌሎችም እንዲደርስ ሊጠቀሙ ይችላሉ የሚሉት ሰዎች እንዲያገኙትና እንዲማሩ ሼር ያደርጉልኝ። በሌላ ቪዲዮ እስከነገራኝ ድረስ መልካም ጊዜ ይሁንላችሁ።